በማዕከላዊ ኢትዮጵያ ክልል ከሰባቱ የክላስተር ማዕከል አንዷ በሆነችው የሀላባ ቁሌቱ ከተማ የቢሮ ግንባታ የመሰረት ድንጋይ ማኖር ስነስርዓት በክልሉ ምክር ቤት ዋና አፈጉባኤ ወይዘሮ ፋጤ ስርሞሎ ተደርጓል። በዚህ ሁነት ላይም የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ኤርሴኖዋ ቡሬ የፍትህ ቢሮ ኃላፊ አቶ አክመል አህመድን፣ እንዲሁም የማረሚያ ቤቶች ኮሚሽን ኮሚሽነርን ጨምሮ የሃላባ ዞንና የሁሉም ወረዳዎች፣ የአመራር አካላትና የቁሊቶ ከተማ የተለያዩ የህብረተሰብ ክፍሎች ተሳትፈዋል። በዚሁ ጊዜ አፈጉባኤ ወይዘሮ ፋጤ ስር ሞሎ ባስተላለፉት መልእክት የማዕከላዊ ኢትዮጵያ ክልል ሲመሰረት እዚህም እዚያም ሲያጋጥሙ የነበሩ ፈተናዎችን በጽናት ማለፍ ስለመቻሉና ውጤት ስለመመዝገቡ አንስተዋል። የክልሉ መንግስት በ2017 ዓም ተግባራዊ ለማድረግ ከታቀዱ ፕሮጀክቶች መካከል የሰባቱ ክልል ማዕከላት ቢሮዎች ግንባታ ትልቁ ፕሮጀክት ነው። የዚህ ፕሮጀክት ስኬታማ በየደረጃውም ሆነ የአካባቢ ፍትሃዊነት የሀብት ተጠቃሚነት ከማረጋገጥ አኳያ የላቀ ፋይዳ ያላቸው ሲሆን፣ የክልሉ መንግስት ለፍትሃዊ የሀብት ተጠቃሚነት ተመጣጣኝ የከተሞች እድገት እንዲኖር በቁርጠኝነት አቋም ቃሉን በተግባር ለማሳየት የመለሰበት ግዙፍ ፕሮጀክት ነው። የቢሮ ህንፃ ግንባታ ፕሮጀክቱ እስከ ሁለት ዓመት ተኩል ባለው ጊዜ ተገንብቶ ለአገልግሎት እንደሚበቃ የተናገሩት ዋና አፈ ጉባኤዋ የፕሮጀክቱ በፍጥነት ተገንብቶ ወደ ስራ መግባት ለመንግስት ትልቅ ትርጉም አለው ብለዋል። ይህ ፕሮጀክት ጂ ፕላስ ሰበን ወይም ጂ ፕላስ ሰባት ሲሆን ይጠናቀቃል ተብሎ የሚገመተው ከሁለት ዓመት እስከ ሁለት ዓመት ተኩል ነው። አጠቃላይ ግንባታው ወጪ 675 ሚሊየን ብር ሲሆን በአይነቱ ግዙፍ ትልቅ ፕሮጀክት ነው። የዚህ ፕሮጀክት ፈጥኖ ወደ ስራ መግባትና መጠናቀቅ ያለው ትርጉም በተለይም የመንግስትን ሀብት በቁጠባ ለመጠቀም ህብረተሰባችን በቅርበት አገልግሎት እንዲያገኝ ለማድረግ የስራ እድል በመፍጠር ክልሉን ስንመሰርት ብዙ ከተሞችን ታሳቢ አድርጎ የተነሳበት አላማ ከማሳካት አኳያ ትልቅ ፋይዳ ያለው በመሆኑ ለስኬታማነቱ ሁላችንም ልንረባረብ ይገባል። የሃላባ ዞን የመንግስት ዋና ተጠሪ አቶ መሐመድ አክመል ኑር በበኩላቸው እንደ ዞን የፕሮጀክቱ ግንባታ መጀመር ትልቅ ፋይዳ ያለው ነው ብለዋል። ፕሮጀክቱ የክልል መንግስት ቃልን በተግባር የመለሰበት ግዙፍ ፕሮጀክት መሆኑና የክልሉ መንግስት ፍትሐዊ የሀብት አጠቃቀም ተጠቃሚነትና ተመጣጣኝ የከተሞችን እድገት ያለውን ቁርጠኛ አቋም ማሳያ ፕሮጀክት ነው። በደረጃ ያለው የዞኑ የአመራር አካልም ሆነ ህዝቡ እንዲሁም ግንባታውን ለማከናወን ውል የወሰደው ተቋራጭ በተቀመጠው ጊዜ ገደብ ስራውን ለማጠናቀቅ ርብርም እንዲያደርጉ ዋና ፈግባያዋ መልእክታቸውን አስተላልፈዋል። ህብረተሰቡ የአካባቢውን አስተዳደር የሚጠበቅበትን እንዲወጣ በዚህ አጋጣሚ እያሳሰብ ይህን ግንባታ ለመገንባት የወሰደው ኢንቲሲዮ ጠቅላላ ተቋራጭ በተገባ ውል መሰረት በጊዜ በጥራት በታማኝነት ሰርቶ እንዲያስረክብ የሚመለከታቸው አካላት የቅርብ ክትትል እንድታደርጉ በዚህ አጋጣሚ ለማሳሰብ ወዳለሁ። የዞኑ ዋና ተጠሪም የፍትህና መልካም አስተዳደር ክላስተር የማዕከላዊ ኢትዮጵያ ክልል እንደ አዲስ ከተዋቀረ በኋላ ወደ ዞኑ መቀመጫ ቁሌቶ ከተማ ከመጣ ጀምሮ ሲደረግ የነበረው ትብብር በዞኑ አስተዳደርም ሆነ በነዋሪው ተጠናክሮ እንደሚቀጥልም አረጋግጠዋል። በዞናችን በቁሌቶ ከተማ አስተዳደር መገንባቱ የዞኑ የከተማ አስተዳደር እና ህብረተሰቡ እንደቀድሞ ወደ ዞናችን የተመደበውን ክላስተር ስራውን ለማስጀመር ያደረገውን ድጋፍና ደማቅ አቀባበል እንዲሁም ለክልሉ አመራር የመኖሪያ ቤት እና ይህ የክልል ቢሮ መስሪያ ቦታ እንዲያዘጋጅ እንደተባበረ ሁሉ በቀጣይም ፕሮጀክቱ እስኪጠናቀቅ ድረስ የሚጠበቅበትን ድጋፍ ለማድረግ ዝግጁ መሆኑ በዚህ አጋጣሚ ለመግለጽ ይወዳለሁ። የፕሮጀክቱን የህንፃ ግንባታ ኮንትራት የወሰደው የአንቲዮስ ኮንስትራክሽን ባለቤትና ስራ አስኪያጅ አቶ ጥጋቡ ባቾሬ የፕሮጀክት ስራን ብቻ ሳይሆን ታሪካዊ አጋጣሚ እንደሆነ ገልጸው ይህ እድል ሲገኝ ደግሞ በታሪክ በመልካም ለመታወስ በተገቢው መጠቀም ይገባል ብለዋል። እንደ ክልል ስልጠንን ኃላፊነት የተሰጠንን ታሪካዊ እድል ሳናበላሽ በደንብ ለመስራት ከተባለው ጊዜ በታችም ለማጠናቀቅ ዝግጁ ነው። ወደዛ የሚያደረገን ምክንያት ምንድን ነው? ክልሉ ከተመሰረተ አጭር ጊዜ ውስጥ ነው ይህን ሁሉ ችግሮቹን ተወጥቶ ለእኛ ይህን እድል ከሰጠን፣ እኛም ደግሞ ክልሉን ከጎኑ ሆነን ማሻገር እንደ ሀገርም እንደ ክልልም ትልቅ እድል ስለሆነ ከጎናቸው ሆነን ማሻገር ተገቢ ስለሆነ እሱን ባነሰ ጊዜ ውስጥ ቀኑ ተቀምጧል። ከዚህ ቀን በታች መጥታችሁ ርክብክብ እንድታምታ የምታረገው እርግጠኛ ነኝ። ፕሮጀክቱን በተቀመጠለት የጊዜ ገደብ ሰርቶ ማጠናቀቅ ለመንግስት ብቻ ሳይሆን በተቋራጩም ትልቅ ጥቅም ስላለው ከተቀመጠለት ጊዜ ቀድሞ ለማጠናቀቅ እንደሚሰሩም ስራ አስኪያጁ አረጋግጠዋል። በየጊዜ ስራ እየተንዛዘ ሲሄድ ግሽበት ያገኛል። ቀጥሎ መንግስት ለቢሮ ክራይ ለወጪ የሚያወጣቸው ብዙ ነገሮች አሉ። እሱን ሚኒማይዝ ማድረግ እንችላለን። እንደ አገር ድጋፍ ሰጠነው ማለት ያንን ነው። ስለዚህ ቀንም ማታም የናይት ሽፍት ይኖራል፣ የቀን ሽፍት ይኖራል። በዛ ስኬጅል አድርገን በአጭር ጊዜው ስራ እናጠናቀቃለን ብዬ አስባለሁ።